ቤተሰቦቻችን በሰበር ዜናዎች ተመልሰናል። አሪፍ አሪፍ ዜናዎችን ስላገኘን ለእናንተ ለማካፈል ነው። ያው የአርሰናል ደጋፊ እንደተጨናነቃችሁ ይገባናል። ሮድሪጎን በተመለከተ በጣም ደስ የሚል አንድ ዜና አግኝተናል። ሁለተኛው ደግሞ ኬፓን ይመለከታል። የቀድሞ የቼልሲው በረኛ በዚህ ዓመት በብርን ማውዝ ያየነው ተጫዋች ማለት ነው። የመጀመሪያውን ሰበር ዜና ላጋራችሁ። የአርሰናል የምልመላ ቡድን ሪክሪትመንት ቲም የሚባለው ማለት ነው፣ በአንድ ውሳኔ ላይ ደርሷል ማለት ይቻላል። የግራ መስመር አጥቂ ሮድሪጎ መሆን እንዳለበትና ከዚህ በፊት ከማድሪድ መሱት ኦዝልን ለማስፈረም የሄድንበትን መንገድ ለመድገም ክለቡ እንደተዘጋጀ እየተገለጸ ነው ያለው። እንደምታስታውሱት በ2013 መሱት ኦዝልን በምናስፈርምበት ሰዓት ላይ ያው 50 ሚሊዮን ዩሮ ወደ 42.5 ሚሊዮን ፓውንድ በዛን ሰዓት ያወጣ ነው የጀርመን ውድ ተጫዋች አድርገን ያስፈረም ነው። በእንግሊዝ ፕሪሚየር ሊግ ደግሞ ሶስተኛው ውዱ ተጫዋች ነበር ማለት ይቻላል። እና በሳምንት 150 ሺህ ፓውንድ እየከፈልን ያው በዛን ሰዓት ላይ ሪያል ማድሪድ ጋሪዝ ቤልን እና ኤስኮን መምጣት ተከትሎ በቂ የመጫወቻ ጊዜ እንደማይኖር ያወቀው መስጥ ኦዝል ካርሎ አንቸሎቲን ካናገረ በኋላ ያው አርሰናል ያንን ውሳኔ ወሰነ ማለት ነው እና ይህን ተመሳሳይ ውሳኔ በሮድሪጎ ላይ ለመድገም ከጫፍ እንደተደረሰ ነው እየተነገረ ያለው የአርሰናል ውስጥ አዋቂዎች በዚህ ሰዓት ላይ ሁሉም የአርሰናል ደጋፊ በዓለም ላይ ያለው ማለት ይቻላል እና ያነቃነቀ ዜና ነው። በጣም በጣም ደስ የሚል ነው። በጣም ሮድሪጎ ዙበሜንዲ እና ቤንጃሚን ሽሽኮን አገኘን ማለት ኦልሬዲ ይሄ ክረምት የዝውውር ወቅት በእኛ ማለት ነው በፈረንጆቹ የበጋ የዘብረት የምንለው መቶ ፐርሰንት የምንሰጠው ወይም ደግሞ አስር ከአስር የምንሰጠው ይሆናል ማለት ይቻላል እና በተደጋጋሚ ለዋንጫ እየተቃረበ ያልተሳካለት ቡድን ለዋንጫው የሚያበቃው በቃ የመጨረሻው የዝውውር ሂደት ይሄ ነው የሚል ድምዳሜ እንደተደረሰ ነው የተነገረ ያለው። እዚህ ቡድን ላይ ሮድሪጎን መጨመር በጣም በጣም በጣም ወሳኝ ነው የሚነገር ነው ያለው። ከዚህ ጋር በተያያዘ የተለያዩ ግለሰቦች ሮድሪጎ እንዳናገሩት እየተነገረን አለው እየተነገረን ያለው የአርሰናል የመጀመሪያ ቡድን ተጫዋቾች የምንላቸው እንደነ ጋብሪኤል ማጋሊሽ አይነት ተጫዋቾች አይ ቲንክ ጆርጂኖም ሳይጨመሩበት አይቀርም ይመስለኛል እና ተጽዕኖ ሳይፈጥሩበት አይቀሩም። በግል አናግረውታን ነው። ሌላኛው ደግሞ የፕሪሚየር ሊጉ ክለባችን ያው አርሰናል ደግሞ ሮድሪጎ ለማማለል ያው ከፍተኛ ገንዘብ እንዳዘጋጀ ነው እየተነገረ ያለው ማለት ነው። ፋይናንሻል ወፈሩ በጣም በጣም ተለቅ ያለ ነገር እንደተዘጋጀ ነው የተነገረ ያለው። ሌላ የፕሪሚየር ሊግ ክለብ እንግዲህ እሱ ለማማለል ጥረት እያደረገን ነው ተነግሯል። ያው ቼልሲ ይመስለኛል፣ ያው አርሰናል እግር በእግር የሚከተለው ነገር ግን ቼልሲ የአርሰናል ያክል አቅም ወይም የአርሰናል ያክል ፍላጎት ጠንከር ያለ ነገር ያሳየ እንዳልሆነ እየተነገረ የተነገረ ያለው። አርሰናል የሮድሪጎን ፊርማ ለማግኘት እራሱን በጥሩ ቦታ ላይ እንዳስቀመጠ ነው እየተነገረ ያለው ማለት ነው። እንግዲህ የሚቀረው ከዣቪ አሎንሶ ጋር ይገናኛል ሮድሪጎ ማለት ነው ተደጋጋሚ ሲባል እንደነበረው የዓለም የክለቦች ሻምፒዮና ሪያል ማድሪድ እዛ ላይ ይሳተፋል እና በዛን ሰዓት ላይ ቡድን ውስጥ ፈለጋሉ አልፈለገም የሚለውን ነገር በቁርጡን የሚያውቅበት ሰዓት እንደሆነ የተነገረ ያለው። አንዳንድ ማሳያዎች እንደምናየው ከሆነ እሱ በግራ በኩል ነው መጫወት የሚፈልገው ጃቪ አሎንሶ ያው ቪኒሽስ ጁኒየር በዛ በኩል እስካለ ድረስ ያንን እድል የሚሰጠው አይመስልም። አሁን ባለው ሁኔታ ሮድሪጎ ከማድሪድ ያው ለመልቀቅ በጣም የተቃራቢ ይመስላል። ማድሪድ እንግዲህ እኛ ገብተን አንሸጠውም፣ ነገር ግን ጥያቄ የሚያቀርብ ከሆነ ለመልቀቅ ዝግጁ ነን የሚል መረጃ ነው። እየወጣ ያሉ ማለት ነው ከዚህ በፊት ያሉ የዝውውር የሚዲያ እነዚህ በተለይ በዚህ በዝውውር ላይ የሚሰሩ ሰዎች ከሚያጋሩት ነገር ተነስተን ይሄ ጉዳይ ከሶስት ከአራት ቀን በላይ የሆነው ብለን መገመት እንችላለን እና ኦልሞስት አሁን ሚዲያውን እያነቃነቀ ያለ መረጃ ነው ማለት ይቻላል። አይ ቲንክ ይህንን ጉዳይ የያዙት ጋዜጠኞች የሆነ ቦታ ላይ ከደረሰ በኋላ መረጃውን እንዳወጡት ነው እኔ እየገባኝ ያለው ማለት ነው። እና ቤተሰቦቻችን፣ ሮድሪጎ በጣም ወደ አርሰናል እየተቃረበ ያለ ተጫዋች እና አርሰናል በጥብቅ በጥብቅ የሚፈልገው ተጫዋች ነው። ሙሉ ስሙ ሮድሪጎ ሲልቫ ዳጎስ ይባላል። እንግዲህ ይህንን ተጫዋች የአርሰናል ንብረት ካደረግነው አሌክሲስ ሳንቼስን ደግመን እንደወለድ ነው የሚቆጠረው ማለት ነው እና በግራም በቀኝም ክለባችን በጣም አስፈሪ ይሆናል ማለት ሮድሪጎ ዳ ሲልቫ ዳጎስ እና እንደገና ደግሞ ቤንጃሚን ሽሽኩን አመጣል ማለት ፍጹም የተለየ ቡድን ነው አማቸው። ሌላኛው መረጃችን ደግሞ የቼልሲ የቀድሞ በረኛ ዘንድሮ በበርንማውዝ ያየነው ኬፓን እሱን ይመለከታል እና አርሰናል የኬፓን የመልቀቂያ ዋጋ አምስት ሚሊዮን ፓውንድ በመክፈል ኬፓን ለማስፈረም እንዳቀረ ነው የተነገረ ያለው። ሰላሳኛ ዓመቱ ላይ ያለው ኬፓ ያው በረኛ ሰላሳኛ ዓመቱ ማለት በጣም ምርጥ አቋሙ ላይ የሚገናገኝበት እና በጣም የሚሰክንበት የሚረጋጋበት ሰዓት ነው ማለት ይቻላል እና በሰባ ሚሊዮን ፓውንድ ያመጡትን ከአትሌቲክ ቢልባኦ ይመስለኛል ያመጡትን በረኛ በአምስት ሚሊዮን ፓውንድ በመልቀቂያ ዋጋ አርሰናል ለመውሰድ እያሰበ እንደሆነ የተነገረ ነው ያለው። እነዚህ ዝውውሮች እንግዲህ የአንድሪያ ቤርታ በጣም በጣም በፈጠነ መልኩ ነገሮችን ለመጨረስ እየተሄደ እንደሆነ እየተነገረ ያለውና ቤተሰቦቻችን ይሄ የዚህ ሰዓት መረጃዎች ናቸው። ሮድሪጎ አርሰናል በጣም ለመግባት የተቃረበ ተጫዋች ነው። ኬፓም ደግሞ በተመሳሳይ ማለት ነው። እና አሁን የስፔን ብሔራዊ ቡድን ከፈረንሳይ ብሔራዊ ቡድን ጨዋታ እያየን ባለንበት ሰዓት የወጡ መረጃዎች ናቸው። እኔም ወደ መጨረሻው ሰዓት አጋርቼ ነበር። አሁን በሰበር ዜና ያገኘ ነው ነው። ከእኛ ጋር ስለነበራችሁ በጣም እናመሰግናለን። አበቃን። መልካም ጊዜ